በሰ የሚጀምር የእንሰሳት ስም

ምን ሰሚራ፣ እርስ በርስ ጓደኛ ናችሁ? ደምሰል ያላችሁበት አህጉር ስም ሁለታችሁም ግቡ ግቡ።

ጥያቄ ቁጥር ሶስት ሀገራችን ኢትዮጵያ በቆዳ ስፋት ከዓለም ስንተኛ ደረጃ ላይ ነች? አምስት፣ አራት፣ ሶስት፣ ሁለት፣ አንድ። አበቃ። ወደ ቅራት ሰባተኛ ነች። በምጥያቄ ቁጥር አራት ከታምራት ደስታ አንድ ሙዚቃ አስታውሳች ትዘፍናላችሁ።

የመጨረሻው ፋይናል ጥያቄ የሳውዲ አረቢያ ዋና ከተማ ማን ትባላለች? ሪያድ ሪያድ። ጨምሪያለሁ ጨምሪያለሁ። በደምብ ከሆነ ስንት ደልሽ? አታወሪም እንደ አንቺ ዝም ትያሽ ይ የዛሬው ጨዋታ ይህንን ይመስላል። ተፋላሚዎቹ ዛሬ ሶስት አይደለም ሁለት ፍሬ ሁለት በመመለስ ሀኒማ አንድ በመመለስ አንዱን ጨራሹን ባለመመለስ ፍሬ አሸናፊ አለኝ።